ሰላምቲ፣ ስለ እንጥል ማስቆረጥ አስተያየት ስጥልን። ሰላም ሰላም ቤተሰቦች፣ ከዚህ በፊት የሰራሁት ቪዲዮ ነው። ብዙ ጊዜ አንዱ ሃርምፉል ትራዲሽናል ፕራክቲስ ባህላዊ ጎጂ ልማዳዊ ድርጊቶች ውስጥ ህጻንቶች ላይ ያለ ፍቃዳቸው የሚሰሩት አንዳንድ ባህላዊ ሕክምናች ውስጥ አንዱ ዩብለክቶሚ ነው። ዩብለክቶሚ ማለት እንጥል ማስቆረጥ፣ ዩቡላ ኦር እንጥል ማለት ጎሮሮ መሀል ተንጠልጥላ ያለችው ዩቡላ ትባላለች። ቶንሲል አጠገብ ጎረቤት ናት። ቶንሲል ጋር ምንም የሚያገናኛቸው ነገር የለም ከጎረቤት መሆናቸው ውጭ በስራም በአፈጣጠራቸውም የተለያዩ ነገሮች ናቸው። ጥቅማቸውም የተለያዩ ነገሮች ናቸው። አብዛኛው ጊዜ ቤተሰቦች በተለያዩ ምክንያት እንጥል ለልጃቸው ለአራስ ልጆች እንደተወለዱ ምንም ሳይከሩ አንዳንድ ነገሮችን ሰምተው ከትላልቅ ሰዎች ሰምተው ከድሮ ሰዎች ሰምተው ጎረቤት ሰምተው ወይ ደግሞ ከዚህ በፊት ያዩትን ነገር አይተው ልጅ እንጥል ያስቆርጣሉ። የሚያስቆርጡበት ጊዜ ሆስፒታል ሲመጡ አንዳንድ ችግር ገጥሟቸው ሲመጡ ስንጠይቃቸው ለምን እንዳስቆረጡ ስንጠይቃቸው የሚያመነሱት መንስኤዎች፣ ምክንያቶች አንዱ ልጅ በጣም ያስመልሳታል ሁሉም ትተፋለች ይችላሉ። ሌላኛው ደግሞ ከዚህ በፊት ልጄ እንጥል አስቆረጫ ስለነበረ ለሁሉም ልጆቼ መቆረጥ አለበት ብሎ እንደ ካልቸርም የሚያምኑ አሉ። አንዳንድ አካባቢ ሁሉም ልጆች ወንድ ልጅ መገረጽ አለበት ብሎ እንደሚያምኑ እንጥል ማስቆረጥ እንደ ሩቲን እንደ መደበኛ የሚያስቆርጡ አሉ። ሌላኛው እንጥል የሚያስቆርጡበት ምክንያት ደግሞ ልጆቼ ሁሌ ቶንስል ስለሚያጠቃቸው እችም በቶንስል እንዳትጠቃ ኢንፌክሽን እንዳስቸግራት እንጥል አስቆረጥኩት ስላሉ ሌላ ምክንያት ወተት ቢያለችኝ ሪፊስ አረገች፣ ትተፋለች ብሎ ያስቆርጣሉ። ሌሎች ደግሞ ያስመልሳታል፣ እንዲሁም ደግሞ ሁሉም ታንኮራፋለች ስተኛ የሚሉ ቤተሰቦች አሉ። ነገር ግን እንጥል ማስቆረጥ ጥቅም አለው፣ ጉዳት አለው ወይም በደንብ እነግራችኋለሁ። ከዚህ በፊት የሰራሁት ቪዲዮ ስላለ ከስር መንሽን ያደረግላቸው እንጥል እነዚህ የተባሉት ምክንያቶች በእንጥል ምክንያት አብዛኛዎቹ በእንጥል ምክንያት የሚከሰቱ አይደለም። እንደ ማንኛውም ሰውነታችን አካል በጉንፋን ሊጠቃ ይችላል። ኢንፌክሽን ሊይዞ ይችላል ይችላል ጎን በጎን ያለው ቶንስል በኢንፌክሽን ሊጠቃ ሲጠቃ እንጥልም በኢንፌክሽን ሊጠቃ ይችላል። ይሄ በቀላሉ በአንቲባዮቲክስ የሚታከም ነው። በሰርጀሪ የሚያስደርስ ነገር አይደለም። ሰርጀሪ ከተሰራላቸው እነዚህ ምክንያቶች የሚቀሩ አይደለም። ማወቅ ያለባቸው ጥቅም የበሉት ነገር የሚሰጣቸው ጥቅም የበሉት ነገር ከአፋቸው ውስጥ ከኋላ አፍንጫቸው እንዳይገባ ይከላከላል። እንጥል አንዱ ጥቅም ይሄኛው ነው። ሌላኛው ደግሞ በአፋቸው ያልፈለጉት ነገር ሳይፈልጉ አፋቸው ውስጥ የገባ ነገር ወደ ጎረሯቸው እንዳይገባ እንደበረኛ ይከላከላል። ሌላኛው እንጥል ጥቅም ደግሞ ድምፅን የመስራት ወደ ፕሮዲውስ ማድረግ ላይ ሼፕ ለማድረግ ላይ በጣም ብዙ ጥቅም አለው። ብዙ ካስቆረጡ በኋላ ድምጿ ተቀየረ ድምጿ ጎረነነ ብሎ የሚመጡ አሉ። ስለዚህ ድምጽ ቮይስ ቦክሱ የድምጽ ሳጥን አንዱ እንጥልን ተጠቅሞ ፕሮዲውስ የሚያደርግበት ነው። ስለዚህ ጥቅሙን አሳጣን ያለ ሕፃኑ ፍቃድ እንጥል በሰፈር ስናስቆርጥ ሌላ የሚደርስባቸው ጉዳቶች እነዚህ የጥቅሙን አሳጣን በተጨማሪ ደግሞ በባህላዊ ነገር በትራዲሽናል ስለሆነ የሚጠቀሙት ብረት ለሁሉ ልጆች የሚጠቀሙ ስለሆነ ከተጠቀሙ በኋላ የሚያጥቡበት መንገድ ከስታንዳርድ ሕክምና ስቴሪላይዜሽን ፕሮሲጀሩን ያልጠበቀ ስለሆነ ቫይረሶች ረጅም ጊዜ ብረት ላይ ይኖራሉ። ኤች አይ ቪ፣ ሄፓታተስ፣ ተላላፊ በሽታዎች፣ ሌሎች እንደ ቴታነስ የሚተላለፍባቸው በቀላል ማጠብ በቀላል ሳሙና ብቻ የሚለቁ አይደለም። የራሱ ስታንዳርድ ስቴሪላይዜሽን አለ። ስለዚህ ልጆችን ብረቱን አድርጎ ሲያወጡባቸው ከሚገጥማቸው ነገሮች ውስጥ ተላላፊ የሆኑ በሽታዎች እንደ ሄፓታይተስ ኤች አይ ቪ ይተላለፍባቸዋል። ሌላኛው ደግሞ ይደማሉ። በዛ ጊዜ ሆስፒታል እስከሚደርሱም ብዙ ይደማሉ። አንዳንዶቹም ካስቆረጡ በኋላ ሆስፒታል ላለመምጣትም ስለሚፈሩ ጉዳት ስላለው ልጆች ብዙ ይደማሉ። ከደሞ ሆስፒታል ከደረሱ በኋላ ሕክምና ለማድረግ ደም ሊያስፈልጋቸው ይችላል። አልቆም መድማቱ ላይቆም ይችላል። የሚፈለገው ደም በጊዜ ላይገኝ ይችላል። እነዚህ ሁሉ ችግር ይኖራሉ። እነዚህ ኢንፌክሽኖች ከተቆረጠላቸው። ሌላኛው ደግሞ ሳይኮ ሳይኮሎጂካል ትራውማ ልጁ ላይ በጣም ይህመማለው። ያለመስታገሻ ነው የሚቆረጡት። ብረት ሰውነታችን አካል ይዞ ሲወጣ ማንኛውም የሰው ልጅ ሲደማ ስለዚህ እንጥል ማስቆረጥ የሚባሉት ምክንያቶችን አያስቀርም፣ ነገር ግን ልጁ ላይ ጉዳት ያደርሳል። ማንኛውም ልጅ ያለ ፍቃዱ እንጥል ሲቆረጥ ሳይኮሎጂካሊ ልጆች በጣም ይጎዳቸዋል። እኛም ተቆርጠን ያደግ ነው ምናምን የሚሉ ሰዎች አሉ። እንደዚህ የሚባል ብዙ ጊዜ ትራዲሽን መቅረት አለበት ብዙ በሽታዎች በየጊዜ ነው የሚስፋፉት ስለዚህ ማንኛውም ጊዜ እንጥል ችግር ሲኖር ረዘመች ሲባል ተለጠፈች ሲባል አኪ መሳይታችሁ እንደቀላሉ በአንቲባዮቲክስ በሁለት ቀን በሶስት ቀን የሚታከም ሊሆን ይችላል አመሰግናለን